ሁላችን ኃላፊነት አለብን። እንደዚሁ ቤተ ክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው። ሁሉም በዚህ በሚዲያ በሕዝባዊ ሚዲያ በሚባለው ሚዲያ ምላሱን የሚያሾል የለም እንደፈለገ እንደፈለገ እንደ ፈለገ ትንሹንም ትልቁንም መግቢያ ካገኘ በቃ ዝም ብሎ መዝራት፣ የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም። እንደፈለገ ፈለገ ይዘራዋል ነው ታሃዊ ወለ ሰይጣን ለመረስ ተሞአት አልስጠቱ ትንሽ ነገር ካገኘ በአሁኑ ጊዜ ያለው ሁኔታ አገርን የሚያቃጥል ነው። አገርን የሚያነድ ነው እና ለዚሁ እንግዲህ ይሄ ከመሆኑ በፊት ሊቃውንተ ቤተክርስቲያን ኃላፊነት አለባቸው ቤተክርስቲያናችሁን ለመጠበቅ እስካሁን ድረስ። ብቃጠብቃችሁ ያኖሯችች እናንተ ናችሁ። የአባቶቻችሁን የአባቶቻችሁን ተረት ተከትላችሁ ቤተክርስቲያንትም እንደመጠበቅ ወጣቶቹ ተከታዮቹን በማስተማር በተለይ ገጠሪቱ ቤተክርስቲያን ተከታይ የቤተክርስቲያን ተቀባዮቹን በማሰልጠን በማሰማር በማሰልጠን የምትሰሩት ስራ በእውነቱ በጣም በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያኑ ያለችው ጠ ቤተክርስቲያን ሊቃውንት ነው። ቤተክርስቲያን ተጠብቃ ያለችው አሁን እንዲሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ከአሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ከቤተክርስቲያን ቤተክርስቲያን ሰልጡ ነው እንደገና ደግሞ እዛ ሄዶ ቀኝ ወደ ገኛ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም እውነቱን እና የቤተ ክርስቲያኒቱን ሕልውና፣ ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተ ክርስቲያን ነው። ቅድሚያ ቅድሚያ የሚሰጠ ቤተክርስቲያን ሊቃውንተ ቤተ ክርስቲያን ነው። ቅድሚያ የሚሰጥ ነው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽነቅ ኃላፊነት አለበት። ስለዚህም አምዲህም ጉባኤ እዚህ ከእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ ዓይነቱ ጉባኤ ሲሰበሰብ። ይህን እንደዚህ ዓይነት ከፍተኛ የሆነ የሊቃውንት ጉባኤ ተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊት በከፊል ካልሆነ በቀር እንደዚሁ በርከት ያለ ለሊቃን ጉባኤ ዛሬ ነው። እናየው እና ይህን ጉዳይ ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያን እጅግ ስፋት ዶግማና ቀኖና የመጠበቅ ይህ ሁሉ የኛው ነው። ማንም ሊቆምልን አይችልም። በሁሉ ስለዚህ ሁን ችላ ንበለው ነገሩን ችልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁ ለህልውና ተጠላላ ለህልውናችንም ጭምር እኮ ነው። ቤተክርስቲያን ከሌለ ቻለን እንደኛ ልንኖር አንችልም። የቤተ ክርስቲያን ህልውና የእኛ ህልውና ነው። ክብሯን ልድናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን፣ ለትውልድ ካላስተላለፍን ምን ሰዎች እንበላለን? ይህ በጣም ጥንቃቄ የሚገባው ነው፣ እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። መጽሐፍቶቻችን የመጽሐፍቶቻችን ጥራት ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበት ሁሉም። ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየፃፉ ወደ መጽሐፍቱ ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። አሁን ቀደም የተጣመመም ካለ ማቅናት አግባብ ነው፣ አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼም በተለይ በተለይ ሊቃውንተ ቤተክርስቲያን ይህንን መጠበቅ የመጠበቅ ኃላፊነት እናንተ ነው ማለት ነው። እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነ ይሄ ጉባኤ እንግዲህ በዚህ በተወሰነ ለተወሰነ ቀን የምትሰነብቱበት ጊዜ በመካከላችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙን ካሉ የኔ ነገር ልንነጋገርባቸው የሚገቡ ጉዳዮችን ካሉ ለቤተክርስቲያናችን ሕልውና ለቤተክርስቲያናችን ጤንነት፣ ለቤተክርስቲያናችን ልዕልናና ቅድስና ክብር፣ ታሪክ ሁሉ መጠበቅ እንዳለበት የሁላችን መሀላፊነት ነው። እንግዲህ የሆነ ጉዳይ ስላለብኝ ከዚህ በላይ መሄድ የለብኝም። እና እግዚአብሔር ስለመጣችሁ እግዚአብሔር ይባርካችሁ፣ ሁላችሁን እግዚአብሔር ይባርካችሁ። እግዚአብሔር ቀድሳችሁ ምክሩን ጥበው ይግለጽላችሁ አምላካችሁ እግዚአብሔር ይስጥልኝ።

ክቡራን ሊቃውንት እንዲሁም የዚህ ጉባኤ ተሳታፊዎች ቅዱስ አባታችን ወደ ውጭ አብረን ሸኝተን የሻይ ሻይ ቡና እዚህ ውጭ ድኳን ላይ አለን ሻይ ቡና ለሀያ ደቂቃ ሻይ ቡና ብለን ወደ ዚሁ በፍጥነት ገብተን የተቋረጠውን ቀጣይ ያለው መርሃ ግብር እንድናካሄድ ስ ጠይቃል